እንዴላ ግን እናንተ ሌላ ጊዜ ብትዘናና ማለት ችግር አለ ማለት? ያው እኔና ማስቴ ዛሬ በሰፊው እንድንዝናና ፈልጌ ነበር። እንዴ! እናም አለ በአንድ አይ፣ ሌላ ጊዜ ትዝናላችሁ ወይ ጋር ከጓደኛችሁ ጋር ማለት። እኛስ ጓደኞቻችሁ እሱ ኮ ጓደኞቻቸው ናቸው። ግን ደግሞ አይደል ከኩዮቻቸው ጋር ምናምን ዛ እና ማለት ብር ስለለላችሁ ከኩዮቻችሁ ጋር ተዝናኑ ማለት፣ ከኛ ጋር ስለማትመጥኑ አብራችሁ ተዝናኑ ያልከን ነው? አይ ለጊዜው ማለት ከኛ ጋር እኩል ወጪ ከምታወጡ ምን ወጪ አወጣጣችሁ? ለአንዳንድ ነገር ይሆናል ያችን ከምታገኛት ደግሞ ለአንዳንድ አንድ ነገር ስለምትሆን ከእኛ ጋር እኩል ወጪ ከምታወጣ እናንተ ወደ ቤታችሁ ሄዱ፣ እኛም እኩል

ቀንድ ሰላም፣ እንዴናችሁ? ውድ ዩቱብ ቻናል ቤተሰቦች፣ እኛ ፈጣሪ ይመስገን በጣም ደህና ነን። ሰሞኑን ትንሽ ጠፋ ብለናል እና ዛሬ ደግሞ አዲስ ፍራንኬጅ ይዤላችሁ መጥቻለሁ። ባለፈው የበዓል አልመቸም ብሎ መዝናናት አልወጣንም ነበር እና ላብርሽም ለነ መንጌም ደው ይላቸዋለሁ። ዛሬ እንዝናና ብያቸዋለሁ። እነሱም እየመጡ ነው። እኔ ደግሞ ለመዝናናት ፈልጌ ሳይሆን ፍራንክ መስራት ፈልጌ ነው። ቤተሰብ እንግዲህ እነሱ ሊዝናኑ እየመጡ ነው። እኔ ደግሞ ቆንጆ ፍራንክ አዘጋጅቼ እየጠበኳቸው ነው። እና ደግሞ ቤተሰብ እንወዳቸዋለን እና ከብራቸዋለን። ለቻናሉ አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሸር እንዲሁም ኮሜንት በመስጠት አበረታቱን። አብረን እንጠብቃቸው። ቤተሰብ መንጌ እየመጣ ነው። ሰላም ሁሉ ሰላም ሁሉ። ሰላም ወሬኛ ወራኮ በጣም ከዚህ ለበዓል ሳይመችን ስለቀረ ዛሬ እንዝናና ብለሽ ነው። አሁን ለምን ቀርብትናለን? ደስ ይለኛል። ደስ ብለኛ። ይናጅ ደህና ሁሉ፣ ሰላም እነሱ ሁላ ናቸው እነሱ ሁላ ደውል እና እና እንዴት ናችሁ? ደህና ነን። ዛሬ የበዓልን ፕሮግራም በቃ ዛሬ ዘና ልንበት ነው። ከሰዓት ጊዜ በኋላ የት ዛሬ ይቀወጣል ማለት ነው። የበዓል ፈንታ እናንተ ሌላ ጊዜ ብትዝናና ይሻል ማለት ችግር አለ እንዴ? ማለት ያው ካልደበራችሁ፣ እኔና ማስቴ ዛሬ በሰፊው እንድንዝናና ፈልጌ ነበር። እንዴ? እናም ችግር አለው? ሁላችንም በአንድ ላይ እንሄዳለና። አይ ራሳችን እኛ አሪፍ የሆነ ሰዓት እናሳልፋለን ብዬ ነበር ያሰብኩት። ማለት እኛ አንሄድ? አይ እኛ ሁለታችን እንድንዝናና ስለፈለኩ ነው እንደዛ። እኛስ ችግር አለው አራታችን አይ አጋጣሚ፣ እኔ እና ሰብቻንም ብዬ ብር እራሱ ይዤ ወጣሁ ለሁለታችን ብቻ ነው። እና አረ ችግር የለውም። ለኛ እኮ ነው ይዣለሁ። እኔ እኮ ሁለት መቶ እና ሦስት መቶ ይዛ ይሆናል ይዣለሁ ብለህ የምታወራው። አረ እኔ አምስት መቶ ብር ይዣለሁ። ግን ማለት ብዙ ብር ነው። እንትን ምን እንትን ምን እንለው እየቀለድከናል 500 ብር በዚህ ሰዓት ምን ይሰራል? በቃ እኛ ባለን ተዝናንተን እንመጣለን አይደል እንዴ? አይ እኔ እንደዛ ሳይሆን እና በቃ በቃ ሁላችን ምን እንዝናናለን። እንደኛ እንደምንመጣ ምን ሁሌም ተለያይተናል አናቀም አይደል እንዴ? አይ፣ እኔ በቃ እንደዛ ስላላሰብኩኝ እናንተ ትመጣላችሁ ብዬ ስላላሰብኩ ነው። እና ቅርብ ካላላችሁ ብትሄዱልኝ ደስ ይለኛል። እኛስ ለናና ለዝናና እኮ ነው የመጣው። አይ፣ እናንተ ሌላ ጊዜ ትዝናናችሁ፣ ወይ ደሞ ከጓደኛ ጋር ዛራችሁ ብትዝናኑስ ከጓደኛችሁ ጋር ማለት። እኛስ ጓደኞቻቸው አይደል? አይ፣ ስኮ ጓደኞቻችሁ ናቸው። ግን ደግሞ አላደል ከኩዮቻችሁ ጋር ምናምን ዛ በቃ እንዝናና እንዝናናለን እንጂ ለምንድን ነው የማንዝናናው? እና ማለት ብር ስለለላችሁ ከኩዮቻችሁ ጋር ተዝናኑ ማለት ከእኛ ጋር ስለማትመጥኑ አብራችሁ አትዝናኑ እያልከን ነው? አይ ለጊዜው ናስ እናንተም ወደ ቤታችሁ ሄዱ፣ ማለት ከእኛ ጋር እኩል ወጭ ከምታወጡ ምን ወጭ አወጣጣችሁ ለአንዳንድ ነገር ይሆናል። ያቺን ከምታገኛት ደሞዝ ለአንዳንድ ነገር ስለምትሆን ከእኛ ጋር እኩል ወጭ ከምታወጣ እናንተም ወደ ቤታችሁ ሄዱ። እኛም ንድ በመስልሽ ማስ አረመንጄ እሺ፣ የእኔስ ችግር የለውም ግን በረከት እኮ በጣም ደስተኛ ሆኖ ነበር። ማለት እንዝናናለን አለ ምናምን ብሎ ነበር ባለፈው፣ ስላልተዝናና። አይ እሱ እኮ ይገባኛል፣ ግን በቃ ሌላ ጊዜ ፕሮግራም ይዘን ሌላ ጊዜ እንዝናናለን። እና በቃ ብር ስለሌለን ከናንተ ጋር መዝናናት አንችልም ማለት ነው ማለት ነው? ኧረ ትችላላችሁ እንዴ! በቃ ሁላችንም አብረን እንሂድ። እንደዚያማ ይሆናል። ለምንድን ነው የማይሆነው? እንደውም በቃ አንዴ ጠብቁኝ። ወዴት ነው? ስልካ እንዴው ደውል እና ምን ችግር አለ? እዚህ ደውል

እግዚር ይመስገን። እኔ የምልህ በእናትህ ትንሽ ብር አስፈልጎ የነበረ ብር ይኖራል? አረ አንድ ሺህ ብር ነው አሁን አስፈልጎ ይኮኑ። እሑድ ደግሞ ብር የሰራበት ስለሚሰጠኝ እሑድ እኮ መልስልሃለሁ። አንድ ሺህ ብር ብቻ ነው ብዙ ብር አይደለም። አሁን አብርሽ፣ ወይ ሰሞኑን ገዝቼበት ምንም ብር የለኝም። አሁን ስለ ስራ ላይ ገዝቼበት ተቅልዬ ያለኝም ብር ነው በቃ የለም የሌለ የሆነ መች እሺ በቃ ከሌለ ችግር የለው። ምን ለምን አስፈልጎ ሆኖ ነው? አረ በቃ ተው ችግር የለውም። ከሌለ በቃ አብርሽ እንግዲህ ምንም ችግር የለውም በቃ ኳንተ ግን እንዴት እንደዚህ ልታደርግ ቻል? ማለት አንድ ሺህ ብር ካሁን ከሱ ተበድረ ሶስት ሺህ ብር ያልሞላች ደሞዝ ተቀብለ ከምግብና ከዶር ምክራይ እንዴት ተርፋ ነው? አሁን አንተ ተበድረ ዘናናሉ ሊያስቡ እማንጀ በቃሽ፣ በቃ ችግር የለውም።

ብር ስለሌለን ከነሱ ጋር በቃ እኩል መዝናናት አንችልም። እኛ በቃ በረከት በቃ እኛም አንድ ቀን ይኖረል። አንተ ምንድን ነው እያደረግክ? ቆይ፣ ምን አደረግኩ? መደረግ ያለበትን ነገር ነው ያደረግኩት። ነው መደረግ እኛ ብቻችን ነው እኛ ጋር ለመዝናናት ሊሆን ይችላል እኔ